እንዲህ ዮሐንስ ወንጌል ምዕራፍ 11 ቁጥር 22 ላይም አሁን አለች፣ ከአምላክ የምትለምነውን ሁሉ አምላክ እንደሚሰጥ አውቃለሁ አለች ማርታ። ማርታ እንዴት እንጂ ራሴ እኮ አምላክ ነኝ አላት አላላትም። ከአምላክ የምትለምነውን ሁሉ አምላክ እንደሚሰጥ አውቃለሁ አለች። ጠይቆ መልስ የሚጠብቅ ነው። ኢየሱስ ማለት ጠይቆ መልስ የሚጠብቅ ለማኝ ነበረ። ዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ እንደዚህ አለ። ኢየሱስም አይኖቹ ወደ ላይ አንስቶ አባቶ፣ ስለ ሰማኝ አመሰግናለሁ። ሁሉ ሁል ጊዜ እንደምትሰማኝ ያውቃለሁ ነው። አላዛረን ሲያስነሳው እንዴ ለምን ይሰማ ለምን ይሰማ ሁሉ ግዜ እንድትሰማኝ ያውቃለሁ። ሁሉ ግዜ ይጸልያል ማለት ነው። እብራውያን ምዕራፍ አምስት ቁጥር ሰባት ላይ እንደዛ ነው አምላክን ስለመፍራቱ ተሰማለት። አምላክ በልቤ ማስበውን ያውቃል፣ በአንደበት የሚናገረውን ይሰማል፣ በድርጊት የሚሰራውን ነገር ያያል ብሎ ክፉ ከመስራት ክፉ ከማሰብ ክፉ ከመናገር ሲቆጠብና መልካም ስራ ከማሰብ ከመናገር ከመስራት የማትወዝነው ነገር ተቋ ይባላል። ራሱ ፈሪያ እግዚአብሔር ይባላል። በክርስቲያኖች ኢየሱስ አምላክ በመፍራቱ ደስተኛ ነበር። ኢሳይያስ 11 3 ላይ ይውት አምላክም በመፍራት ደስታውን ያያል። ኢየሱስ የሚያስደስተው ነገር አምላክን መፍራት ነው። አሃ ይፈራው ነበረ። አው ይህ ህዝብ በከንቱ ይፈራኛል የሚለውን ያመልኩኛል ይላል። አሃ አምልኮ ያምልኮ ክፍል ነው ማለት ነው ፍርሃት አው ኢሳያስ 29 13ና ማቴዎስ 19 ላይ ተመልከቱት። ኢየሱስ ይጾም ነበረ። ማቴዎስ ወንጌል 4 2 ላይ 40 ቀን እና 40 ሌሊት ከጾመ በኋላ፣ እንዴ ጦም እኮ ተቋ ለመቀበል ነው። ራሱ ላለኩም ተጠቁን አይደል ሚለው ቁራን ተቋ እንድታገኙ ነው ብሏል ራሱ። በነገራችን ላይ የኛ ዒባዳችን እያንዳንዱ ነገሮች ከአላህ ያገኘነውን ነገር ምን እናመሰግንበት ነው እንጂ አላህ ጎሎት እኛ አምልኮ አስፈልጎት አይደለም አላህ ይፈጠረን። ለምን ሰደቃ ስናደርግ ከሰጠን ነው፣ ከሰጠናችሁ ሲሳይ ለግሶ አይደለም የሚለው ዘካው ከራሱ ላይ የነበረውን ለራሱ ነው የምንሰጠው። ሶላትስ ሶላት ደግሞ በሰውነታችን የራሱ ነው እኛ ያላነን ነው ወደ እሱ ተመላሾች ነን ብለን የሰጠንን ነገር ነው የምንሰጠው። ጾምስ ከተባለ ደግሞ ጾም ደግሞ ተቋዋን እንድናገኝ ነው። ከቀልብ ጋር የተያያዘ ነው። ውስጥ ያለው ነገር የተሰጠው ለማን ነው? ላላ ነው የምንሰጠው እሱም ራሱ የእሱ ነው የኛ አይደለም። ኢየሱስ ይጾም ነበረ። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተ ለማታውቁት ታመልካላችሁ፣ እኛ መዳን ካይሁድ ነውና የምናቀውን እናመልካለን አለ። ፕሮስኮኒዮ ዮሐንስ ወንጌል 4:23 ላይ እንደዚያ ነው። በእውነት አምላኪዎች አብን በመንፈስና በእውነት የሚያመልኩበት ጊዜ ይመጣል እርሱም አሁን ነው አብ ሊያመልኩት እንደነዚህ ያሉትን ይሻለና አለ እናመልካለን መልካለን አለ ኢየሱስ ዮሐንስ ወንጌል ምዕራፍ ሁለት ቁጥር 22 ላይ የእስክንድርያው ቄርሎስ ሲፈስረው ምንድነው ያለው ስለዚህ ኢየሱስ ሰው ሆኖ አምልኳል ዘርፎር ሂ ወርሺፕስ አዝማን በማለት እንቁጭም ፍርጥ አድርጎ ኢየሱስ አምላኪ መሆኑን አስቀምጧል ማለት ነው አሁን እዚህ ጋር ጉድ ነው አሁን ይወልሽ ዩቲ የገለብነው ምንድን ነው ነው ጥያቄው። ምንድን ነው የገለባችሁት ብለን ስነ ተደብቀው አማርኛ ላይ ሸፍነው የሸፈሸፈናትን ላውጣቸው። ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ዩት ሰገደ በገጹ ይላል። ወታ ሀቀ ሀቀ ምን ይሁ ወሰገደ በገጹ ወጸለይ ወይቤ አውዬ ስሜታ ሀከ ፍልፉ ይላል። በገጹ ሰገደ ግዙ ሰገደ ብሎ ነው ያለው ሰገደ

እያንጠለጠለች ኮኮ አድርገው ይዘለው በጀርባው ምንም እናውቀው ነገር አይደለም። ይወስደው ነበር፣ ኢየሱስን ይወስደው ነበር ግን እዚሁ ላይ ለራሱ ነው ለራሱ ነው ይላሉ። እዚሁ ላይ ማለት ነው። ማቴዎስ አራት አምስት ላይ ከዛ በኋላ ዲያቢሎስ ወደ ቅድስ ከተማ ወሰደው እና እርሱም በመቅደስ ላይ ጫፍ አቁሞ ይፈትነው ነበር፣ ወሰደው ይላል በምንድን ነው ይወሰደው? ና እያለ ልክ እንደ ውሻ ስጋ እያሳየ ነው የወሰደው ወደ ተራራ ስጋ እያሳየ ነው። እሽኮኳርጎት ነው፣ እሽኮኳርጎት ነው በጀርባው አዝሎት ነው። ስገድልኝ ሲለው ለማን ነው መሰገድ ያለበት አለው። እሱ ለእኔ ያለው አላለም፣ ለጌታ ለአምላከ ስገድ? እርሱን ብቻ አምልክ ብሎ መልስ ሰጥበት። ስገድልኝ ያለው መስገድ የሚችል አካል ነው ማለት ነው። ስለዚህ ይሄ ነገር አለ ማለት ነው። ይሄን ይመስላል። ግን የት ገባ ነው? አሁን የዩቲ ጥያቄ ሁሉስን እንትን የማይል ዮሐንስ ወንጌል 14 28 ላይ ከኔ ማን ይበልጣል አለ። ከኔ ማን ይበልጣል ይላል። ለምንድን ነው መንፈስ ቅዱስ ቢበል ከእኔ አብና መንፈስ ቅዱስ ይበልጣሉ፣ ለምን አላለም? መንፈስ ቅዱስ የት ገባ? ዮሐንስ ወንጌል አስር ሰላሳ ላይ እኔ እና አብ ስንትነን ይላል አንድነን። ለምን መንፈስ ቅዱስ የት ገባ? እኔ እና መንፈስ ቅዱስ እና አብ አንድነን ለምን? ለምንድን ነው ሁልጊዜ እንትን የሚሆነው ነው? ለምንድን ነው አብን የሚያመልከው? አምላክነቱ የት ገባ? ደግሞ ሌላው ደግሞ ጥያቄ ምንድነው? እዛ ጋር መጨመር